አሁን ሂጂ ብዬሽ ብቻሽን ነው የምትሄጂው። አላውቅም ምንድን ነው የምትቀበጣው። ሰላማዊ መሆን አልችልም። እያሳመምከኝ ነው። ስለ ማን ነው ያገባሽ የሚያልኩሽ? ስለ ፋሲል እና ምን አገባሽ? ያገባሻል ትልቁ ዳቦ ይላሉ እናቶቻችን ሲተርቱ። ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች ደራችሁ እንዲያም ቆያችለኝ። እግዚአብሔር ይመስገን። እንደየሰዓት አቆጣጠራችሁ ሰላማችሁ ይብዛልኝ እና ማለት ነው። ድራማውን እንደቀጠለ ይገኛል። ያው ዛሬ ጭራሽ ታግቼ ነበረ እያለች መታለች ወይዘሪት ቅመሟ። የምር እናንተ አምናችኋት ተቀብላችኋት፣ እውነትም አመናችኋት? እውነትም ታግታለች ወይ? ች ልጅ እውነትም ፋሲል አግቷታል ወይ? እውነትም ራሱ ቤት ወስዶ ነው ያገታት? ፈጣሪ ወቀው እኔ እንደኔ አልታገተችም፣ ነው ውሸቷ ነው። ምክንያቱም በምታወራቸው ነገሮች አንደርስታንድ ማድረግ ትችላላችሁ። ወደኋላ ሄዳችሁ ይሁት ቪዲዮዋ ማለት ነው ሲሪየስሊ ስታወራ ሲሪየስሊ ስታወራ ማለት ነው ኢቨን እሱ የሆነ ነገር አሁን ምናምን ሲሆን በእግዚአብሔር ትሏለች። ለምን እንዲ ያለረ በእግዚአብሔር ምናምን ትሏለች። ወደ ኋላ ተሰብ ቪዲዮቿ ማለት ነው። ግን ዛሬ አራተኛ ቪዲዮ ተለቋል። አንድም ቦታ የማለችበት ቦታ የለም። አንድም ቦታ ማለት ነው። የምታወራው እንዳለ ፎርስ ውሸት ፕራንክ ነው። አይዶን ኖ የሆነ ነገር ግን እንትን ያለባቸው ይመስለኛል። አፕን ያደረገባቸው ይመስለኛል። ሜቢ ኦዲንስም ፈርተ ይሁን። ብሩኬ ፕራንክ ነው ማለት ፈርተ ይሁን ምክንያቱም ፋሲል በጣም እየማለ ነበረ። እንዴት እንደዚህ ታደርጋለ? ቀለበት በተግባር ነው ይዘ ያመጣቸው አደለ? እንደዚህ ሆኖ እንዴት ፍራንክ ነው ትኛለሽ የሚል ይሆን? አይዶን ነው። ብቻ የሆነ ነገር ግን እንትን ብሏል፣ ተበላሽቷል። ግን እውነት አይደለም። እውነት በጭራሽ አይሆንም። እንዲህ እንዴት ይሆናል? እንዴት እንዲህ በዛ እንደዛ ከሆነ እኮ ማናቸውም ሴቶች ምንባል አንታመንም ማለት ነው። ፍቅረኛ እያለን ቀለበት አድርገን ሌላን ወንድ እንይዛለን ማለት ነው። እንደዛ ከሆነ ማለት ነው። የእውነት ነው ምላችሁ። ይሄን ምን እንደሚያስተምር ባጣ ቆየኝ። ነው እያስተማረው ያለው ውሉንታ ነው እያስተማር ያለው ይሄንን ቪዲዮ ማለት ነው። ይሄንን ያው ሶስት ዛሬ አራት ቪዲዮ ላይ ሶ ፕራንክ ነው፣ ፕራንክ ነው። ውሸት ዋ ነው ውሸት ዋ ሜቢ ፕራንክ ነው ብለው ላይ መጡ ይችላሉ። ከውስጥ እርስ በራሳቸው ተነጋግረው ነገሮቹ ሊፈቱት ይችላሉ። ግን እኔ አላምናትም፣ እናንተም አትመኑት። ምክንያቱም ይሄን ምንም በቃ ማንም እንደዚህ አያደርግም። ታደርጋላችሁ እንዴ? በግሌ እኔ አላደርግም። እኔ ጓደኛ እያለኝ ፍቅረኛ እያለኝ አመት ምን ያህል ለእኔ ቦታ እንዳለው ምን ያህል ይተዋወቃሉ፣ አይደለም ሀይሚና ብሩኬ በጣም ነው የሚተዋወቁት። እየተተዋወቁ ያሰበውበትን ቦታ መድረስ ነው የሚፈልጉት። አሁን ብሩኬ ሰርቶ መለወጥ ነው የሚፈልገው የሆነ በቃ የሆነ ቦታ መድረስ ይፈልጋል። ደግሞ ልጅ ነው ገና ነው እና እንደሌላው አደለም። እሱ ነገሮችን በተግባር ነው ማሳየት የሚፈልገው። ሲቀጥል እናቱን ቃል የገባው አለ እና እሱን እንዴት ትረሳለች ብላችሁ ታስባላችሁ? እሷ ፍቅረኛዋ ነው በቃ ፍቅረኛዋ አይደለም። ኢቨን እነሱ ልጅ ስንት ልጅ እንደሚወልዱ በስንት ወራቸው ነው እንደዛ ማለት ከጀመሩ ልጅ ልጆቼ እንዴት ናቸው እያሉ፣ እንደዛ እያሉ እሷ በመሀል ሌላ ሪሌሽን ውስጥ ትገባለች ብላችሁ ታስባላችሁ? የምር ሀይሚ እንደዚህ ታደርጋላችሁ ታደርጋለች ብላችሁ ታስባላችሁ? በጭራሽ አታረገውም፣ በጭራሽ ማለት ነው አታረግም። ፋሲልም እንደዚ ያረግም። ምክንያቱም ፋሲል ጆሲ የቅርብ ጓደኛ ናቸው። ከብሩኬን ጓደኛ ናቸው፣ ቅርብ ባይሆንም ማለት ነው። ግን እንደዚህ ያደርግም። እንዴት የእሱ ፍቅረኛ ቀምቶ እንደዚህ ቀለበት በግዴታ ሰርልኝ፣ ሰውን ጓደኞቹ ሰብስቦ፣ እንዲህ ልጅ ልጅ የማይጫወተው ልጅ የማይናገረው ቃላት ነበር እያወራቸው የነበረው ሀይሚ ማለት ነው። እና ማንን ነው እያጃጃለች ያለው? ኦዲየንስን ነው? ብሩኬን ነው? ማንን ነው? ቅመሟ ታይ እንጂ። አንዳንዴ እኮ አውቀን ብንሰራ ጥሩ ነው ብዬ አስባለሁኝ። የምር አሁን አንቺ ያስበሽዋል ብሩኬን ምን እንደሚያስብ አግቶኝ ነበረ ቆልፎብኝ አውሎኛል፣ ስልክ የቀምቶኝ ነበረ ቴክስት ያልመለስኩል፣ ምን እንደሚያስብ አስበሽ ምን ያህል ስሜት ምን ያህል እንደሚጎዳ ምን ያህል እንደሚያስብ። አሁን ሀይሚ አላወቀችም እንጂ ትልቅ ሪስክ ውስጥ ነው የገባችሁ የወሰደችው ማለት ነው። ምክንያቱም እንዳስገድዶ መድፈርን እኮ ነው ያለ ፍላጎታችሁ ያንን ሰው በግዴታ ፍቅር፣ በግድ የሚሆን ነገር የለም ማንም በግድ ፍቅረኝ ላፍቅር የሚባል ነገር የለም። ሶ ይሄንን ደግሞ እሷ ጠንቅቃ ታውቀዋለች ጠንቅቃ ማለት ነው። አሁን ብሩኬ እውነት አሁን እውነት ነው ብሎ ተቀብሎ የምር አሁን እሱ እንደዚህ እየተናደደ ያለው አይፈረድበትም። የሚወዳት ነው። አንድም ቀን ከእሷ ተለይቶ መኖር አይችልም እሱ እሷም ልክ እንደዛው ማለት ነው እና ትናንትና ቀን ሙሉ ስታስጨንቅኝ እያላት ነበረ። እና ነገሩ ወዴት እያመራ እንደሆነ አላቅም። የእውነት ግን ደግሞ ይሄንን እውነት አይደለም ውሸት ነው ፕራንክ ነው እየቀጠለ ነው። ግን በአጭሩ ቢያቆሙት ጥሩ ነው። ሴቶቹ ምንድነ ካቸው አላቅም። እና እኔ እንጃ ብቻ ብቻ እኔ አልተመቸኝም። የእውነት በጣም ግርም ብሎ የነበረ እያየ ተነበረው። ዛሬ በተለይ ዛሬ የተለቀቀው የእውነት አንደኛ እመኔታ እንዲያሳጣት ነው ብሩኬ ላይ ማለት ነው። ምናህል ያምነኛል ብላ ራሱ አላሰበችም። ሁለተኛ ኦዲየንስ ኢቨን ራሱ ማለት ነው ከካሜራ ጀርባ ፈተውት ቢመጡ ራሱ ኦዲየንስ ምንድን ነው የሚያስበው? እንደታገተች ቀለበት እንዳደረገች ነው የሚያስበው ማለት ነው። እና እንደትና አላደለ ብቻ ምናህል እንደሚወዷት ምናህል ሀይሚ ማለት ነው ምናህል እንደ ኦዲየንስ በጣም ነው የሚወዷት ሁለቱም ማለት ነው ይወዷቸዋል በጣም እና በካሜራ ጀርባ እንደጀመሩት በካሜራ እንደጀመሩት በካሜራ መጨረስ ግዴታቸው ነው ብዬ አስባለሁኝ። ምክንያቱም ለእሷ ስም ስትል ማለት ነው ስሟ ለማስተካከል ከፈለገች የእውነት ፍራንክም ይሁን ምን ይሁን ምን እውነትም አግቷት ከሆነ እሱ መጥቶ ወይም ይቅርታ ማድረግ ባለበት ማስተካከል ያለበት በካሜራ ፊት እንደጀመሩት በካሜራ ፊት ይጨርሱት ባይነኝ። በግሌ ግን ደግሞ ሀይሚ አላገቷትም፣ አላገጣትም። እንዲህ ህግ ያለበት ሀገር አለ እንዴ? ሲጀምር ረኔ በጭራሽ ልቀበለው አልችልም በእውነት።